አምስት ነን የተደራጀ ነው። ሁለት ሴት እና ሶስት ወንድ ነን ሆነን ይህን ስራ የጀመር ነው የጀመር ነው ደግሞ ቢያንስ አንድ ስምንት ወር ምናምን ይሆናል። የጀመር ነው እንኳን ትንሽ ብር ላይ ነበረን እቃም ብዙ አልነበረንም። ያን እቃ ደግሞ ለማሟላት አቅም አልነበረንም። ተደራጅተን አንድ መቶ ሺ ብር ምናምን ተሰጠን። ተደራጅተን ከዛ ሙሉ ማቴሪያል አሟልተን ወደ ስራ ገብተን አሁን በጣም እየሰራን ያለነው አሁን በጣም ጥሩ ላይ ነን ያለ ነው። ቢያንስ በመቶ ሺህ ብር ተነስተን እራሱ አሁን ጥሬ ብር እራሱ እስከ ሶስት መቶ ምናምን ሺ ብር አለ። እኔ ለወጣቱ ማስተላልፈው ነገር ቢኖር ማንኛውም ሰው ስራ መስራት ይችላል። ስራ እራሱ ስራ ካልናቀ ስራ መስራት ይችላል። እየሰራን ያለን የበጋ መስኖና የስራ የቡድኑ ስም ደግሞ ስኬት በሚለው የቡድን አሰያየም የተሰየመ አንድ ለአምስት አደረጃጀቱ የቡድኑ ስም ስኬት ይባላል ማለት አሁን ያው የተወሰነ ጎመን እና ስንዴ ምናምን እየሰራን በማህበራችን አላማ ያው በጋራ ሆነን እንለወጣለን የሚለው አላማ ኑሮት ነው እዚህ ውስጥ የገባው እናም በታሰበው ልክ ከፈጣሪ ጋር ምርጥ ትርፍ አግኝተናል ብለን ነው የምናስበው። ያው የተበደረን በመንግስት መቶ ሀያ ሺ ብር በመንግስት አውጥተናል። እናም ደግሞ በራሳችንም የተወሰነ ጨምረን ለዚህ እንድንደርስ አድርጎናል ና ያው በስንዴ በጣም ውጤታማ ሆነናል ብዬ ነው የማስበው። በቃ ያደራጀ የታችን ምሳሌ ብዙ ወጣቶችን ካልባለ ነገር የተሰወረበት ወይም ደግሞ የተጠቀምንበት ሁኔታ ነው፣ እንደኔ ማየው። ምክንያቱም ይህንን የገበሬ ማህበር አደራጅ መጀመሪያ ሲያደራጀን በልማት አድርጎ ነው ያደራጀን። በልማት ሲያደረገን ደሞ ያው ለአምስታችን 200 ሺህ ብር ሰጠን። 200 ሺህ ብር ሰጥቶን 100 ሺህ ብር የመለስንበት ሁኔታ አለ። መናክል ተጠቃሚ ናችሁ ካፒታላችሁ የሚለው ደሞ 100 ሺህ ብር አለን። እስከዛሬ ድረስ ተጠቃሚነታችን፣ ማንኛውም ወጣት እንደኔ እንደኔ ቢያለማ መልካም ነው። ምክንያቱም መንግሥት ይህንን አቅርቦት ያለው ነገር ከሆነ ማንኛውም ወጣት ያለውን ከጥፋት መንገድና ከልባሌ ነገር ይሰወራል ብዬ ነው እንደ ራሴ ማምነው። ሁለተኛ ደረጃ በልማት ውስጥ ምንድን ነው ችግሩ ከተባለ በዋናነት ችግር በቤንዚን ምክንያት ነው። ቤንዚን በተለይ በተለይ መንግሥት ካለው ግብአት አቅርቦት አንጻር የእንትን የናፍጣ ሞተር ቀይሮ ወጣቱን እያንዳንዱ ወጣት ወደሚቀጥለው ስራ በስማራ መልካም ነው። ግብርናዎችም ይከታተሉናል በአግባቡ ምን ሰጣችሁ፣ ምን ሰራችሁ፣ ምንድነው እስካሁን ድረስ ያለው አቅርቦት የሚለው የስራ ድርሻ ኃላፊ መጥቶ ይከታተላል። በዛውም በወረዳው አማካኝነት ደግሞ ያልቆጠቡ አንዳንድ ድክመት ያለባቸው ስንፍና ያለባቸው የመንግስት ብር አውጥተው ደግሞ ወደኋላ የሚሉ ሰዎች አሉ። ያም ለምንድነው የማትቆ ያደረጉት በዚህ በዚህ ምክንያት ነው። ሰርታችሁ በየስድስት ወሩ በየሶስት ወሩ ቆጥቡ አንድ የውዝፍ ከሚቀመጥ የሚል ብዙ ጊዜ ትምህርት ወረዳውም ሰጥቶናል። በዚህ ሴክተር ላይ በዚህ በበጀት አመቱ 2017 በስራ ዕድል ፈጠራ ወደ ስራ ለማስገባት እቅድ አቅደን ከለየታ አኳያ ወደ 7978 አቅደን እስካሁን ወደ 7863 ወጣቶች ለይተናል። ከልየታ አኳያ ወደ 98.2 አካባቢ ለይተን እንግዲህ ወደ ስራ ለማስገባት ዝግጅት አድርገን ከዚህ አኳያ ያው ስምሪት በቋሚና በጊዜያዊ አሰማርተናል። አጠቃላይ በቋሚ በጊዜያዊ ወደ 6600 አካባቢ ወደ ስራ አስገብተናል። በቋሚ ወደ 5300 እና ከዛ በላይ ወደ ስራ አስገብተናል። በጊዜያዊ ከ1600 በላይ ወደ ስራ አስገብተናል። የዚህ ጥቅል እንትኑ ከ6600 በላይ ወደ ስራ ያስገባንበት ሂደት ነው ያለውንና ከልየት አኳያ እዚህ በተለያየ በሶስት ዘርፍ አስገብተናል። አንደኛ በግብርና ዘርፍ፣ ሁለተኛ በማኒፋክቸሪንግ፣ ሶስተኛ በአገልግሎት ዘርፍ ወደ ስራ ያስገባንበት እነዚህ ነገሮች ናቸውና ያው አጠቃላይ በዚህ በጀት አመት ከስራና ክህሎት ሚኒስቴር መነሻ ያደረገ የስራ ዕድል ፈጠራን ከዳቦ በላይ ነው በሚል አስተማማኝና ዘላቂ የስራ ዕድል የመፍጠርን ጉዳይ በትኩረትና በአዲሱ የሪፎርም እሳቤ ተግባር ለመምራት ጀምረናል። በዚህ መሰረት አጠቃላይ የስራ ዕድል ፈጠራውን ዘላቂ፣ አስተማማኝና የገቢ ምርትን የሚተኩ የውጭ ገበያን ተሳታፊ ሊያደርግ የሚችል ምርት ሊያመርቱ የሚችሉ ኢንተርፕራይዞች ለመፍጠር የመጀመሪያው ተግባር ወይም ትኩረት አቅጣጫ የነበረው ተቋም ግንባታ። ከተቋም ግንባታ አንፃር የተቋም ግንባታ የመጀመሪያው ከዞን ጀምሮ የስራ ዕድል ፈጠራ ምክር ቤት ከዞን እስከ ቀበሌ ድረስ የሚዘልቅ የስራ ዕድል ፈጠራ ምክር ቤት ተቋቁሟል። ለዚህ የስራ ዕድል ፈጠራ ምክር ቤት በዞን ደረጃ የዞኑ በዞኑ ዋና አስተዳዳሪ የሚመራ የሚመራና በባለ ድርሻ ሴክተር መስሪያ ቤቶችን የስራ ዕድል ፈጠራ ምክር ቤት አባል የሆኑበት አግባብ ነው ያለው። በከተማና በወረዳ ደረጃም እንደዛው በከተማ ከንቲባና በወረዳ አስተዳዳሪዎች የሚመራ የስራ ዕድል ፈጠራ ምክር ቤት ተቋቁሟል። ቀበሌ በላይ በተመሳሳይ መንገድ ይሄ የስራ ዕድል ፈጠራ ምክር ቤት በዋነኛነት ለስራ ዕድል ፈጠራውን የግብዓትና፣ የአስተሳሰብ የፋይናንስ ማነቆዎችን በየጊዜ እየተከታተለ የሚፈታና በዞን ደረጃ በየሩብ ዓመቱን እየተገመገመ የመጣበት አግባብ ነው ያለው በከተማና በወረዳ ደረጃ በየወሩ የሚገመገምበት በተመሳሳይ መንገድ ቀበሌ ላይ በየ15 ቀኑ ተግባሩን እየተገመገመ የመጣበት አግባብ ነው ያለው። ከዛ ባሻገር አጠቃላይ ይህ ከተቋም ግንባታ አንጻር የተቋም ግንባታው በስራ ፈጠራ ምክር ቤት ብቻ የሚመራ ሳይሆን፣ በዞን ደረጃ የዞኑ የፊት አመራር ወይም አስተባባሪው የተለየ ድጋፍ እየሰጠ የመራበት አግባብ ነው ያለው ይሄ የዞን የፊቱ አመራ የፊቱ አመራር ወይም አስተባባሪው የሚያደርገው ድጋፍ ተከትሎ በወረዳ ደረጃም በከተማ ደረጃም የፊት አመራሩ ይሄን ተግባር በተለየ ትኩረት እየገመገመ የመራበት የበጀት ዓመት ነው ብሎ መውሰድ ይቻላል። ከዛ ባሻገር ከዞን ጀምሮ መምሪያው የማኔጅመንት አካሉ ኮማንድ ፖስትም ጠቅላላ አባሉም የተግባሩን የመራበት አግባብ በዚህ በጀት ዓመት ኮማንድ ፖስት በማጠናከር ተግባሩን በተለየ ሁኔታ ጠንካራ ክትትልና ድጋፍ በማድረግ ወርዶን በመደገፍ ስቦ በመደገፍ እስከ አንድ ማዕከል የዘለቀ ጠንካራ ክትትልና ድጋፍ ያደረገበት የበጀት ዓመት ነው። ከዛ ባሻገር ይሄንን የስራ ዕድል ፈጠራውን በተገቢው ለማሳካት የብድር አስመላሽ ግብረ ኃይል ከቀበሌ ጀምሮ በቀበሌ ደረጃ፣ በወረዳ ደረጃ፣ በከተማ ደረጃ እና በዞን ደረጃ የብድር አስመላሽ ግብረ ኃይል በተጠናከረ መንገድ ተግባሩ እየመራ የመጣበት አግባብ ነው ያለን። ይሄ ለስራ ዕድል ፈጠራው ትልቁ አቅም የሆነው አንዱ የትኩረት አቅጣጫ ተብሎ የሚወሰደው የተቋም ግንባታ ነው። በመቀጠል ሁለተኛው የትኩረት አቅጣጫ ነበረው በዚህ በጀት ዓመት የዘላቂ ቀጣይነት ያለው አስተማማኝ ቋሚ የስራ ዕድል ፈጠራን ተግባር በትኩረት የሚመራና አሁን በኢንተርፕራይዝ ልማቱን በዋነኛነት ዛሬ የስራ ዕድል ተፈጥሮለት ነገ የዳቦ ጥያቄ የሚያነሳ ሳይሆን አሁን ላይ እንደ ሀገር በተጀመረው የብልጽግና ጉዞ ትልቅ ድርሻ የሚኖረው የስራ እድል ፈጠራ ዘርፉን ሚና እንዲኖረው እና ኤንተርፕራይዞችም በሀገር ውስጥም በሀገር ውጭም ምርታቸው አቅርበው በዓለም ደረጃ ተወዳዳሪ የሆኑ ምርቶች የሚያቀርቡበትን እድል መፍጠር ዋነኛው የትኩረት አቅጣጫ ሆኖ ቀጥሏል። ይህን መነሻ በማድረግ ዋናው የስራ እድል ፈጠራ የመጀመሪያ ስራ የሚሆነው የስራ ፈላጊዎች ልየታ ነው። የስራ ፈላጊዎች ልየታ በበጀት ዓመቱ 44692 ስራ ፈላጊዎችን ለመለየት ታቅዶ በበጀት ዓመቱ 45820 ስራ ፈላጊዎችን የተለየበት አግባብ ነው ያለው።